የከሰርከውን ትኬት ደግሞ እመልሳለሁ። እኔ አልፈልግ፣ የትኬቱን ብር እኔ አልፈልግ። በጣም ፈልገው ነገር ቢኖር ያኮ ፕራንክ እንደሆነ አውቀናል። ግን ደግሞ እንደዚህም ባጭር ሲቋጭም በሁለት ቀን እንደዚህ ሲቋጭ በጣም ደስ ይላል፣ በነገራችን ላይ ማለት ነው። ቤተሰብ ሰላም ጤና ስጥልን። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ሀይሚያችን ከትላንትናው ቻሌንጅ ዛሬ የተሻለ ቻሌንጅ ዛ ልመታለች ማለት ነው። ውድ ቤተሰቦቻችን፣ እስከ ሳምንት ድረስ አለመቀጠልሽ በጣም ወድጀዋለሁ። በጣም በጣም ከልብ ነው የምናመሰግነው። እውነት በአጭር ማቋጨቱ በጣም ደስ ብሎኛል፣ የምር ማለት ነው ምክንያቱም ብሩክ ያው እንግዲህ የእሷን ፓስፖርት አስጨርሶ ደፋ ቀና ብሎ አስጨርሶ ወደ ዱባይ ለማምጣት ሰርፕራይዙ በዚሁ እንግዲህ ሚስጥሩ ወጣ ማለት ነው። ሁለት መቶ ሺ ሲሞላ እሷ የሆነ ነገር ታደርግልኛለህ ያለችውን ሀሳቡን ያው እንደ ሰርፕራይዝ አድርጎት ፓስፖርቷን ወዲያው ተቀብሎ የእሷን ፕሮሰስ ጀምሮ ዱባይ ላይ ለመውሰድ ነበር እቅዱ። እንግዲህ በቅዳቸው መካከል ያው ሀሳብና ሀሳብ አለመግባባት የሚባል ነገር አለ አይደለ? ሀይሚ እንግዲህ ያው የፕራንክ የፕራንክ ሱስ ሱስ ነው መቼስ የሚባለው፣ ሱሷ ሱሷ ማለት ነው ሰው አሁን የሲጃራ ሱስ ተወው የሚባል ይተዋል አይተው። እና እሷም የፕራንክ ሱስ ሱስ አለባት። በቃ ሱስ በተለይ ከብሩኬ ጋር ማለት ነው እኛ ፕራንክ እንደሆነ እናውቃለን። አይ ነው ግን በዛ መካከል ደግሞ ብዙ ነገር ይበላሻል አሁን ላይ በእርግጥ ያው ረጅም ጉዞ ስላልተጓሽ ያኔ ብሮኬ ትንሽ ሊያናድድሽ ፈልጎ ነው እንጂ ያኔ ይስተካከላል ይዞሽ ይሄዳል እንኳን ደሳለሽ በዚህ አጋጣሚ ማለት ነው ፓስፖርትሽንም አውተሽ ዱባይም ሳት መጪ እቀራለሁ ብለሽ አትጸጸች ያው ትመጫለሽ ማለት ነው በዚህ አጋጣሚ ቡቡ እንኳን እንደዚህ እንትን አይልም ማለት ስዬ ይቅርታ ልባለሁ ቂም አይዝም ቶሎ ቢናደድም ደግሞ አይፈረድበትም። ሁሉም ነገር ትክክል ነው። ምክንያቱም እኛ እኛ ራሱ በጣም የተናደደ ነው ትናንትና። ምክንያቱም አንድ ሳምንት እንኳን ሳይሆነው ደስታቸውን አጣጥሞ ሳያልቅ ሌላ እንደገና ሌላ አጀንዳ በጣም ነው የሚደብረው። በዚህ አጋጣሚ ማለት ነው ኮመንት አድርጋችሁ እንደዚህ አድርገሽ ፕራንክ አድርጊው ላላችሁት ሁሉ ማለት ነው በጣም ነው የምታሳዝኑ፣ ታሳፍራላችሁ። እናንተ የጠቀማችኋት መሰላችሁ? አሁን አስጨነቃችኋት ለደቂቃ ቢሆንም ማለት ነው ግን ደግነቱ ያኔ ብሩክ ሲያ ብሩክ አውቆ የሚሰራው ፕራንክ ያስታውቅበታል። አሁን እንደነገረችው ያስታውቅበታል። እሱ አመጣጡ፣ አካሄዱ ምናምን ሁሉ ነገር ያስታውቅበታል። ያኔ ሪሊ ሲሆን በጣም ኦፍ በቃ ተናዱ ነው እሱ የሚሰራው ብሩክ ማለት ነው። ብዙ ጊዜ ተነጋግረው የሚሰሩት ፕራንክ ምናምን ትላላችሁ፣ ተነጋግሮ እሱ ያበላሻል። በፍጹም ብሩኬ ተነግሮት ፕራንክ መስራት አይችልም። ዛሬ አሁን ተነግሮታል፣ ያቃል፣ ያቃል። በቴክስት ተጻጽፈዋል፣ ግን ደግሞ እዚህ ጋር እሱ ደግሞ በተራው በትኬቴን አበላሽሽብኝ ቀደስኩት ምናምን አለ። አልቀደደውም። ሲጀመር ያው የእሷን ፊሊንግ ለማወቅ ፈልጎ ነው። ያው ነገ ያብራራላችኋል። ይዟት እንደሚሄድ በእርግጠኝነት እኔ እተማመናለሁ። በቡርክ ማለት ነው። በቡባችን እተማመናለሁ። ይዟት ይሄዳል። ግን አንድ ሳምንት ቆይታ ቢሆን አሁንም ሌላ ታሪክ ውስጥ ነበሩ እነዚህ ልጆች ማለት ነው። ረተይ፣ ረተይ ሀይሚ እንደው ይሄ ፕራንክሱስ ይቅርብሽ፣ ይቅርብሽ ምንም አይጠቅምሽም። ወይ ተነጋግራችሁ ስሩ በቃ እንደማንኛውም። አሁን አብርሽና ወርታ ተነጋግረው ነው ውልክ ወደ ይሳጋ ስትሄድ በመኪናው ድሮፕ ያደርጋታል። ከዛ እሱ መኪና ውስጥ ይቆያል። እሷ ፊልሟን ከውና እስክትጨርስ ድረስ ይጠብቃታል። ከዛ በኋላ ይዞ ወደ ቤቱ ነው የሚሄደው። ግን ሰው አዳሚ የሚያውቀው ከቤቶታ እንደምትኖር ምናምን ነው የሚያውቀው። ግን እዛ ቦታ ላይ የሚወስዳት አብርሃም ነው በፍ በእርግጠኝነት ያየሁት ነገር ነው። ደርሶኛል ወይስ ቮይስ አለኝ ቪዲዮ አለኝ። ከመኪና ትወርዳለች እሱ ጋር ቪዲዮዋን ሰርታ ከዛ ታብረሽ ጋር ቤቷ ትመለሳለች። ግን ሰው የሚመስለው እንደዛ አይደለም። እና ሀይሚ ደግሞ ቢያንስ በቃ ለብሩኬ ንገሪ የሆነ ነገር እንደዚህ ከሚበላሽብሽ፣ በሁለታችሁ መካከል ቢያንስ በጣም በቃ እስከ ጥግ ድረስ ግልጽ መሆን አለባችሁ። ያኔ ብሩኬ ያልነገራት ሰፕራይዝ ለማድረግ ስለፈለገ ነው። ሰፕራይዝ አይነገርም፣ ምክንያቱም ሰርፕራይዝ ታደርግልኛለክ ከእኔ ካንታ የሆነ ነገር እፈልጋለሁ። ሁለት መቶ ሺህን ደግሞ እኔ አከብርላለሁ ብላለች። እንግዲህ ያንን ነገር እሱ ያሰበው እኛ ያሰብነው በፊቱ ቢሆን ቀለበት ያርግ ነበር። ግን አሁን ላይ ዝግጁ አይደለም። ቀለበት የማድረግ ስሜት ዝግጁ አይደለም ብሩክ ማለት ነው። አሁን ላይ በቃ እሷን የማዝናናት የማስደሰት የምትፈልገውን ነገር የማድረግ ይሄ ነው የእሱ የእሱ ህልም። አሁን እንደዛ ነው እና ቤተሰቦች እንደዛ ነበር እቅዳችሁ። ግን እሱ ደግሞ ያው ዱባይ ላይ ሊወስዳት አቅዶ ነበረ እና እያመቻቸ ነበር እዛ ላይ፣ አሁን በሚሄደው ይዟት ሊሄድ እያመቻቸ ነበር። በእርግጠኝነት እያመቻቸ ነው። በአንድ ቀንም ያን ያክል ፊል አያደረግም። ምክንያቱም ሌላ ቪዲዮ ዛሬ ቀጥላበት ቢሆን ኖሮ ፊል ያረጋል። ምክንያቱም እንዴ ለምን ይዛ ማቋረጥ ይችላል። ጀምረው እንኳን አክሰስ እንኳን ቢሆን ያኔ ማቋረጥ ይቻላል፣ ግን ዛሬ ትኬቱን ቀድጃዋል። ማምን ያለው አውቆ የሷን ስሜቷ ለማወቅ ነው። ግን ደግሞ አሁን ቢሆን ለራሱ ማን ነው ጥፋቱ? አሁንም ሀይሚና ጥፋተኛዋ። በራሷ ችግር በራሷ በራሷ ባጠመደችው ወጥመድ ራሷ ገባችበት። ገባችሁ? አንዳንድ ጊዜ በቃ ማለት እኛ የምንሄድበት መንገድም ለሰዎች ማማከር ጥሩ ነው። ለሰዎች ብታማክሩ ቢያንስ እንኳን እዛ ጎድጓድ ስትገቡ ባያወጣችሁ እንኳን ያያዋቸዋል ያየዋችኋል ያዋቸዋል፣ የሚችል ሰው ያወጣችኋል። ገባችሁ እና በተለይ ለብሩክ እንደዚህ አይነት ነገር ግልጽ፣ በግልጽ ብትነጋገሩ በጣም የተሻለ ነው። ሌላው ደግሞ እያንዳንዱን ነገር የብሩኬ ምኞት የምትወጂውን፣ ለእናቴ ፎቅ፣ ለእናቴ መኪና፣ በጣም ብዙ ህልሞቹን እየፖስት ሰሩ ኢንስታግራም ላይ ማለት ነው። በጣም ገርሞኝ ማለት ነው። እስክሪንሻት እያረጋችሁ እያመጣችሁ አይዲ አድርጋችሁ ቪዲዮ ስትሰሩ ወይኔ አይ ትናንሽ በሮች እኔም ትናንሽ ተብዬ ከእናንተ ጋር ጠራ ነው መጭስ። አሁን እሱ ምን ፍሬ ሀሳብ አለው? በርግጥ ደስ ይላል። እሱ የውስጥ ስሜቱን ደስታው ነው። ሀይሚም ደግሞ ጥሩ ሰው ለመባል ነው ምንድነው? አትሞክርም ብቻ የሆነ የሆነ ነገር ጥቅስ ሲጽፉ ይቱ ትናንሽ ዲው በሮች ቀብ ያደረጉና ይዘው ይመጡና ላፍ ያደርጓቸዋል ማለት ነው። እና እንደዚህ ስታደርጓቸው ለእነሱ ሞራል እየሰጧቸዋቸው ነው። ምንም ነገር ምንም ሲፈጠር ቤተሰብ ደግሞ አደንግጡ። በቃ የሆነ የሆነ ነገር ሰው የራሱ ስሜት ይኖረዋል ለሁሉም ማለት ነው። ሁሉም ሰው የራሱ የሆነ ስሜት አለው። እና ያንን ስሜት ነው የሚገልጸው። ሶሻል ሚዲያ ላይ ከሆነ ሶሻል ሚዲያ ኢንስታግራም አሁን በቃ ኖርማሊ ኢንስታግራም እንደ መደዋወያ ስልክ በሉት። በቃ ያኔ ያላችሁን ነገር ሚስጥራችሁን ሁሉ ነገር ፖስት እያደረጋችሁ ከቤተሰብ ጋር ምትንትን ምትነጋገሩበት ነው ሀሳብ የምትገልጹበት ነው እና ቤተሰቦች እሱን ቀብ እያረጉ እያመጡላችሁ ቪዲዮ ሲሰሩላችሁ ግርም ይለኛ ስትቀባበሉት ማለት ነው እና የብሩኬል ምህን ያሳካልህ በጣም በጣም ለሙሽዬ ይገባታል ከዚህም በላይ እውነት ህልማችሁ ይሳካ። ሀይሚዬ ፕራንክሽን አስተካኪ አስተካክለሽ አብረሽ ዛሬ የተናገርሽው ነገር በጣም በጣም በጣም ጠብቄው ማላውቀው ንግግር ነው። ወድጀልሻለሁ። በዚሁ ቀጥይ። እኛ በዚሁ ከቀጠልሽ እኛ ከሁለታችሁ ምንም ችግር የለብንም ምንም አንዲት ቅንጣን ታህል ችግር የለብንም። ግን ቡርኬን ስታስከፊው በጣም ይከፋናል። በቃ ይከፋ፣ እኔ ይከፋኛል። ከእሱ ከእሷ በላይ እኛ እናቃለን አላችሁ ምናምን ላላችሁት ነገር እኛ ቪዲዮ ላይ ያየነውን ነገር ነው እንጂ የምንናገረው ከካሜራ ጀርባ ከፈለገች አዝላው ትዙር፣ ከፈለገች ጥጦታ አጥበው፣ ከፈለገች እንደፈለገች ታድርገው፣ ምን አገባንኛ ቪዲዮ ላይ ግን የምታሳየን ነገር ነው። ቤተሰብ እንደሆን ቤተሰብ እንደመሆናችን መጠን ቪዲዮ እንደሰራችን ልንመጠን ስለ ቪዲዮዋ አስተያየት ነው የምንሰጠው። ስለ ቪዲዮዋ አስተያየት ስንሰጥ ደግሞ ትክክል የሆነችውን ትክክል፣ ትክክል ያልሆነችውን ትክክል አይደለችም ማለት ምንም ነውር የለውም። ምንም ብዙ ቤተሰቦች በአንድ ቀን አንጫጫቻቸው በአንድ ቀን መንጫጫት አለም እዚህ ጋር መንጫጫት ሳይሆን ለእነሱ ለግንኙነታቸው ክፍተት እንዳይፈጠር በቃ እንደዚህ እንደዚህ እየተባለ ነገ ሁለቱም ተራርቀው እንዳይቀሩ ስለምንፈልግ ነው እንጂ እኛ እኮ ተዋደውም ተፋቅረውም ቢመጡ እኛ ቪዲዮ ብንሰራ ይታይልናል። ምንም ችግር የለብን። እኛ እንዲጣሉ አንፈልግም። እኔ ቱበር ነኝ ስለተጣሉ እኔ ምንም የማገኘው ለውጥ የለም ምንም ማገኘው ኖርማሊ፣ ፍቅር ፍቅር እየተጫወቱ የሰሩትን ቪዲዮ ብሰረች ያው ነው። እኔ እይታ ምንም እኔ ለእይታ ለሰብስክራይብ አይደለም። ሲጀመር ጀምሮ እኔ የጨረቃ ፋሚሊ አባል ነኝ አባል ነኝ። በቃ ክፉም መጣ ደግም መጣ ሁሌም አብሬ ነኝ። እኔ አብሬ ነው የምሰራው፣ ሌላ ሰው እንኳን አልቀላቅልም። እንደዚህ የሆነ ለነሱ ያስተምራቸው ይሆን ምናምን ብዬ ያላሰብኩትን ነገር እንኳን ቀላቅዬ አልሰራም። ሁሌም በእነሱ ነው የምሰራው፣ ስለነሱ ማውራትም ሆነ ማየትም ሆነ ደስ ስለሚለኝ ማለት ነው። ሶ እንደዛ ነው እንጂ እኔ ሀይሚ በመጥፎ እያሰብኳት አይደለም። ግን አንዳንድ የምትሄድበት ነገር ሲሳሳት ትክክል አይደለሽም፣ ይቅርብሽ፣ ይሄ ግድ ነው እና አንዳንዶቻችሁ ደግሞ ለብሩክና ለሀይሚ ግንኙነት ጠንቅ የሆናችሁ ሰዎች ትሄድበት ትመታበት ትቀንጠስበት ትላላችሁ። እናንተ አትረቡም። ለሁለቱም የማትጠቅሙ ሰዎች ናቸው፣ ለሁለቱም ማለት ነው። ምንም እነሱ ሰላም ሆነው ቪዲዮ ሲሰሩ ያው ነው፣ ሰላም ሳይሆኑ ቪዲዮ ሲሰሩ ያው ነው። በቃ ምንም አዲስ ነገር የለውም፣ ምንም ማለት ነው። ቤተሰብ እና ስለዚህ ሁሉ ስሟ ከፍ ብሎ በዚህ ልጅነቷ ስሟ ከፍ ብሎ ክብሯን ጠብቃ የምትሰራው ቪዲዮ ነው እንጂ እየተሰደበች ሌላ ነገር እየተባለች ከምትሰራ ይነብራል። አሁን ትናንትና ትናንትና እናቱ ጋር ወሰዳት ሙሼ እናቱ ጋር ወስ ወስዶ ቪዲዮ የሰሩትን ዛሬ ላይ ዘቅዝቃችሁት ነበረ። ምን አረገች እናቱ? ለምን ትዘቀዘቃለች? ወይ በጣም ነው የሚያሳፍረው። ትንሽ ነገር ሲፈጠር በቃ ቤተሰብ መዘቅዘቅ ለምን ይቅርታ ለምን አስፈለገ እንደዛ እና በጣም የሚደብረው እንደዚህ በዚህ ልክ እንትን ማለቱ በጣም አሳፋሪ ነው፣ መሆን የለበትም የሆነ ነገር ጓ ሲል በጣም እናቱን መዘቅዘቃችሁ አሁን አስፈላጊ አይደለም። እሱም የሆነ በቃ ውሳኔው እንዲወሰን ታበረታቱታላችሁ። ገባችሁ? መጥፎ ነው እንደዚህ አይነት ነገር። ቢያንስ እንኳን እናንተ ይሄንን ነገር እሷ መናገር ትችላላችሁ፣ ምክንያቱም እሷ ነች ይህን አንድና እንዲ ያመጣቸው ርዕሱ እሷ ስለሆነች እሷን ብትናገሯት ችግር የለም። ደግሞ ከስድብ ነጻ የሆነ ነገር አለ አደለ፣ ዝም ብሎም እንደዚህ ስለሰራችው ነገር ጥሩም ሆነ መጥፎም ሆነ መናገር ኃጢአት አደለም። ግን እንደዚህ ስድቡ ምናምን አስፈላጊ አደለም። አሁን ደግሞ የሁለታችንም የረመዳን ጾም ነው ፋሲካም ጾም ነው። እንግዲህ እግዚአብሔር ቃላታችንን ይቅር ይበላል ለምንናገረው ነገር በተቻለ መጠን ማለት ይሁን አጥንት የሚሰብር ነገር ባንናገር ጥሩ ነው። ሀይሚዬም ከዚህ በኋላ ፍራንክሽን እንደው አስተካኪልን ባክሽ አስተካኪልን። በሌላ አይዲያ ነኝ በቃ ስንት እኮ አለ፣ ፍቅር ፍቅር የሚሰጥ አይነት እነ ጆሲ ጋር ሲጅ ጆሲ አሁን በጣም አሪፍ ነገር ነው የጀመረው፣ ቤተሰብ እና እነሱን ደግሞ እናንተ ብሰሩት ኦ ማይ ጋድ በጣም ነው የሚያምረው፣ በጣም ከምላችሁ በላይ ማለት ነው። እና ውድ ቤተሰቦች በዚህ መልኩ ስለመጡ በጣም ደስ ብሎኛል። ያው ብሩኬ ውሸቱን ነው፣ ትኬት አይቀድም ይወስዳታል በሚገባ። ያው እንግዲህ ዱባይ ላይ ተዘጋጁ። በዛው አጋጣሚ ሚስጥሩ ተናግረዋል ማለት ነው። ውድ ቤተሰቦቻችን አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ። እንኳን ሰላም ወረደ።